ሰላም ጤና ይስጥልኝ። ውድ የዩቱብ ቻናል ተከታታዮች እንኳን በሰላም መጣችሁ። ጥሩ ጊዜያትን አሳልፋችኋል ብዬ ተስፋ አደርጋለሁ። ለዚህ ዩቱብ ቻናል ደግሞ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በጣም ጠቃሚ የሆኑ የጤና መረጃዎችን የሚያገኙበት ዩቱብ ቻናል ነው። በዛሬው ቆይታችን እንግዲህ ስለ ማርበርግ ቫይረስ በሽታ አስፈሪ የሆኑ ምልክቶችን እንመለከታለን። ባለፈው የሰራሁት ቪዲዮ ላይ እንግዲህ ስለ ማርበርግ ቫይረስ በሽታ አጠቃላይ የሆነ መረጃዎችን ሰጥቻችሁ ነበረ። ዛሬ ደግሞ ስፔሲፊካሊ ስለ ምልክቶቹ ብቻ እንመለከታለን እስከ ፍጻሜ ድረስ አብራችሁን ቆዩ። ይህ ማርበርግ ቫይረስ በሽታ የሚባለው እንግዲህ በጣም ያልተለመደ ሬድ የሆነ የአውትብሬክ ነው ወይም ወረርሽኝ ነው። አንዴ ግን ሲከሰት በጣም ከባድ የሆነ የደመፍሰስን ትኩሳት፣ ከባድ ሕመም እና ሞትን ሊያስከትል የሚችል የቫይረስ በሽታ ነው ማለት ነው። እስካሁን ድረስ ባለን መረጃ እንግዲህ ለማርበርግ ቫይረስ ምንም ዓይነት ሕክምና ወይም ክትባት የለውም ያ ማለት እንግዲህ ቫይረሱን የሚገድል መድኃኒት ወይም ቫይረሱ እንዳንያዝ የምንከላከልበት ቫክሲን ወይም ክትባት የለንም ማለት ነው። ግን ሰፖርቲቭ ትሪትመንቶች አሉ። አንዴ በቫይረሱ ከተከሰተ በኋላ እንግዲህ ሰፖርቲቭ ትሪትመንቶች አሉ ማለት ነው ያለ እንግዲህ አንዴ በማርበርግ ቫይረስ የተያዘ ሰው ከንክኪ በኋላ ከሁለት እስከ ሀያ አንድ ቀናት ሊቆይ ይችላል ማለት ነው ምልክቶችን ሳያሳይ። ያንን ኢንኩቤሽን ፔሪዮድ እንለዋለን። በዚህ ፔሪዮድ ውስጥ ወይም በዚህ ጊዜ ውስጥ እንግዲህ ከአንድ ሰው ወደ ሌላ ሰው የመተላለፍ እንትኑ ፐርሰንቱ በጣም ትንሽ ነው። ከአንድ ሰው በዚህ ቫይረስ ከተያዘ ሰው ወደ ያልተያዘ ሰው የሚተላለፍ እንትን በኢንኩቤሽን ፔሪዮዱ ጊዜ በጣም ትንሽ ነው። ላይተላልፉ ላይ ይችላል ማለት ግን የሚተላለፈው አንዴ ምልክት ማሳየት ከጀመሩ በኋላ ግን ከአንድ ሰው ወደ ሌላ ሰው ይተላለፋል ማለት ነው። በመጀመሪያ ኢትዮጵያ ውስጥ የተከሰተው እንግዲህ በደቡብ ክልሉ ሲሆን በጂንካ ከተማ ላይ ነው የተከሰተው። እስካሁን በደረሰኝ መረጃ እንግዲህ ዘጠኝ ሰዎች በዚህ ቫይረስ ሲጠቁ ከዘጠኙ ደግሞ ስድስት ሰዎች ሕይወታቸው አልፏል እና በጣም አሳዛኝ የሆነ አውትብሬክ ነው። ስለዚህ ራስዎትንና ቤተሰቡን ከዚህ በሽታ ይጠብቁ። ስለ ምልክቶቹ ስናነሳ እንግዲህ በሁለት አይነት መንገድ እንመለከተዋለን። ያኛውንም የመጀመሪያ ደረጃ የምልክት የምልክት ሁኔታዎችን እንመለከታለን። አንዴ እንግዲህ እስከ ንክኪ ጀምሮ አንዴ ቫይረሱ ካለበት ሰው ጋር ንክኪ ከተከሰተ በኋላ እና የኢንኩቤሽን ኢንኩቤሽን ፔሪዮድ ቅደም ያልኳችሁ ከሁለት እስከ ሀያ አንድ ቀናት ካለፈ በኋላ ምልክቱ ማሳየት ሲጀምር የመጀመሪያዎቹ ሁለት እስከ አምስት ቀናት ትኩሳትን ሊያስከትል ይችላል። ያም እንግዲህ 39 እስከ 40 ዲግሪ ሴልሺስ ድረስ ሊደርስ ይችላል። ሌላኛው ደግሞ እነዚህ ብርድ ብርድ የማለት ስሜት ሊሰማቸው ይችላል። ጸሐይም ሆኖ ብርድ ብርድ የማለት ስሜት። ሌላኛው ደግሞ ከባድ የሆነ ራስመታቶችን ሊያስከትል ይችላል። የጡንቻና የመገጣጠሚያዎችም ህመምም ሊያስከትል ይችላል። ሌላኛው ደግሞ አንዳንድ ሰዎች ላይ የጉሮሮ ህመም ወይም ሶርስ ሮት ሊታይባቸው ይችላሉ። ሌላኛው የሆድ ህመምና የደረት ህመም ሊኖር ይችላል። እንደገና ደግሞ ማስታወክና ተቅማጥ ሊያስከትል ይችላል ነው ተቅማጡ፣ እንግዲህ በጣም ውሃ ወይም ሞተሪ ሊሆን ይችላል ማለት ነው። በጣም ቀጭን የሆነ ተቅማጥ ሊያስከትል ይችላል ማለት ነው። ስለዚህ እነዚህ የመጀመሪያ ደረጃ ምልክቶቹ ናቸው። በመጀመሪያዎቹ አምስት ቀናት ማለት ነው። ከሁለት እስከ አምስት ቀናት አንዴ ኢንኩቤሽኑን ፔሪድ ካለፈ በኋላ የሚታዩ የምልክት አይነቶች ናቸው ማለት ነው ሲከሰት ከዛ በሁለተኛ ደረጃ ሲከሰት ደግሞ ሁለተኛ ደረጃ ላይ ያ ምልክቱ ከአምስት ቀን በኋላ ካለፈ በኋላ ከአምስት እስከ ሰባት ቀናት በኋላ ካለፈ ልክ እንደ ግራ መጋባት ሊከስ ሊኖራቸው ይችላሉ መፍዘዝ ወይም ኮንፊውስ የመሆን አይነት ምልክቶችን ሊያሳዩ ይችላሉ። ሌላኛው እንግዲህ ያልታቀደ የክብደት መቀነስ ሊሆን ይችላል። ሳያስቡት ክብደት ሊቀንሱ ይችላሉ። ሌላኛው ሽፍታዎች ናቸው። ብዙ ጊዜ እነዚህ ሽፍታዎች እንግዲህ ብዙ ሰዎች ጥያቄ ባለፈው በሰራት እንትን ላይ ቪዲዮ ላይ ኮመንት ሴክሽኑ ላይ እንደዚህ አይነት ጥያቄዎች አይቻሉ። ስለ ሽፍታ ሽፍታው አንዴ ከተከሰተ በኋላ ከአምስት ቀን በኋላ ነው የሚከሰተው። ያም አንዴ ከተከሰተ በኋላ ጠፍጣፋ ወይም ምንም ከፍ ያላለ ሊሆን ይችላል ማለት ነው። ወይም ከፍ ያለ ወይም ከፍ ያላለ ሁለቱንም ሊሆን ይችላል ማለት ነው። አንዴ ሽፍታው ማክሎፓፑራ ሊሆን ይችላል ወይም ፍላት የሆነ ራሹ ወይም ሽፍታ ሊከሰት ይችላል። ከዛ ደግሞ በብዛት የሚከሰተው ትራንክ ላይ ነው። ያ ማለት እንግዲህ በደረት ላይ በሆድ ላይ እና በጀርባ ላይ ሊከሰት ይችላል ማለት ነው። ይሄ ሽፍታ ብዙ ጊዜ አያሳክክም። የሚያሳክክ ከሆነ ሌላ ከማርበርግ ቫይረስ ውጪ ያሉ ምክንያቶችን መፈለግ ይሻላል ማለት ነው። ካሳከክ ግን ብዙ ጊዜ የማርበርግ ቫይረስ ራሹ ወይም ሽፍታው አያሳክክም። ቀጣይ እንግዲህ እነዚህ በሁለተኛ ደረጃ ላይ እንግዲህ ደም መፍሰስን ሊያስከትል ይችላል። ያም እንግዲህ ከአፍንጫ ሊወጣ ይችላል። እዚህ ምስል ላይ እንደምታዩት ከአፍ፣ ከድድ ከሰገራ ከሽንት እንደገናም ደግሞ ሽንት ላይ ደም ይቀላቀል ሊሆን ይችላል። እንደገናም ደግሞ በተቅማጡ እንደገና ደግሞ የትውከቱም ላይ አንድ ላይ ከደም ይቀላቀል ሊሆን ይችላል። ከአይን ከአይናቸው ራሱ ደም ሊወጣ ይችላል። እንደገናም ደግሞ ከሴቶች ደግሞ ከማሕፀናቸው እንደዚሁ ደም ሊፈስ ይችላል ማለት ነው። ስለዚህ ይሄኛው ሁለተኛ ደረጃ ነው። እንደዚህ እያለ እንግዲህ እየከፋ ሊሄድ ይችላል ማለት ነው። ያም ማለት እንግዲህ የመጨረሻ ደረጃ ላይ ሊደርስ ይችላል ማለት ነው። እነዚህ ምልክቶችን ቶሎ አንድ ላይ ሰፖርቲቭ ትሪትመንት ካልተሰጣቸው ለምሳሌ እነዚህ የ ተቅማጥና ትውከት ምክንያት እንግዲህ ሰውነቶቻችን የሚያጣው ፈሳሽ አለ። እነሱ ፈሳሾች የማይመለሱ ከሆነ እንደገናም ደግሞ በደም መፍሰስ የተነሳ እንግዲህ ይሄ የደም ማነስ ከባድ የሆነ የደም ማነስ ሊከሰት ይችላል። በዚህም የተነሳ ሰውነቶቻችን ክፍሎች ስራቸውን መስራት ሊያቆሙ ይችላሉ። ስለዚህ እነሱን እንግዲህ የደም ትራንስፊዥን ወይም ደም ልገሳ ተደርጎላቸው ካልተሰጣቸው ወደ መጨረሻ ደረጃ ሊዘዋወር ይችላል ማለት ነው። በመጨረሻ ደረጃ ላይ የሚታየው ብዙ ጊዜ ሞት ከሰተው እንግዲህ ከስምንት እስከ አስራ ስድስት ቀናት በኋላ ነው። የድጋፍ ሕክምና ከተደረገላቸው ሊድኑ ይችላሉ። የድጋፍ ሕክምና ካልተደረገላቸው ግን ወደ ሞት ሊመራ ይችላል ማለት ነው። ወደ ሞት የሚመራበትም በሶስት መንገዶች ናቸው። እነሱም እንግዲህ የሰውነት ፈሳሽ ማነስ ወይም ዲሃይድሬሽን የተነሳ ነው፣ ወደ ሾክ ሊገቡ ይችላሉ። ከዛም በዛም የተነሳ እንግዲህ ሰውነቶቻቸው ስራ መስራትን ሊያቆም ይችላል። ሌላኛው ደግሞ የውስጥ ደም መፍሰስ ሊኖር ይችላል ማለት ነው። ብዙ ደም እንግዲህ በ ወደ ውስጥ ኢንተርናል ብሊዲንግ ሊኖራቸው ይችላል። ወይም እንግዲህ ወደ ውጭ ራሱ ደም ፈሶ በማለቁ የተነሳ ደም ማነስ ይከሰታል። የሰውነቶቻችን ክፍሎች በቂ የሆነ ኦክሲጅን እና ኒውትረንትን ስለማያገኙ ሰውነቶቻችን ክፍሎች ልክ እንደ ጉበት፣ ሳንባዎቻችን፣ ኩላሊቶቻችን እና የተለያዩ የሰውነት ክፍሎቻችን ስራቸውን መስራት ያቆማሉ ማለት ነው። ይህ በሚከሰትበት ጊዜ ሞት ወደ ሞት ሊያመሩ ይችላሉ ማለት ነው። ስለዚህ እነዚህን ምልክቶች የሚያዩ ከሆነ ከመጀመሪያው ጀምራችሁ ምልክቶችን የሚያዩ ከሆነ ወዲያው ወደ አቅራቢያ በመሄድ እንግዲህ ራስዎትን መመርመር ያስፈልጋል። እንደገናም ደግሞ አይሶሌት ማድረግ ያስፈልጋል። ያ ማለት እንግዲህ ወደ ሌላ ሰው እንዳያስተላልፉ፣ ወደ ቤተሰቦቹ እንዳያስተላልፉ ራሱትን አይሶሌት ማድረግ ያስፈልጋል ማለት ነው። እንግዲህ ውድ ተመልካቾቼ እስካሁን የተከታተላችሁ ስለ ማርበርግ ቫይረስ የሚያሳያቸው ምልክቶች ነበረ። በቀጣይ እንግዲህ የሚተላለፍበትን መንገድ እሰራላችኋለሁ። ቪዲዮ ላይክ፣ ሼር እና ሰብስክራይብ ያድርጉ። ጥያቄ ካላችሁ ስለዚህ ምልክቶች እንግዲህ ኮመንት ሴክሽኑ ላይ ያቅርቡልኝ። በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሆንላችሁ። ደህና ዋሉ።